እንጂኩ ብረሰው ኮልድ አለው አግብቼ መውለድ ምችል ሰው ነኝ፣ ግን እንደ የትናንቱን ታሪኬን አሁንም ተመልሽ እንደዚህ ስቃይ ውስጥ ወደዚህ ምድር አምጥቸው ልጄን እንዳይሰቃይብኝ ሁለተኛ እንዳይቆጣብኝ ምናልበት ላይመችኝ ይችላል ብዬ ራሴን ቀጥቸ ሰው ነኝ እኔ ካሁን ልጅ ምንም አይሰራልሽም ማንኛው ቤተሰብሽ ነው ልጅ ወልደሽ እንደገና የምታሳድጊው እያልኩ እራሴን እኮ እያሰቃየው ምኖር ነኝ እንጂ እኮ ህይወቴም መቀጠል እችል ነበር ግን እንደበዬ ያን ጎዳና ላይ እያሳለፍኩት ህይወቴ እንዴት ብዬ ልርሳው እንዴት ብዬ አሁንም ያው ነው ያ ታሪክ አሁንም አለ እኔ ጋራ ወላሂ ከብዶኛል። አሁን ግን አልሀምድሊላህ ረብን ሽኩሪ ይገበላላ አመሰግናለሁ። እንደናንተ አይነት እህት ወንድሞች አገኘው ድምፅ የተሰማ ታሪክ የተሰማልኝ ከዚህ በላይ ምን አለ? እኔ እኮ በፊት የምፈልገ ነበር ጠፍኝ እንዳልሞት ነበር ሀሳቤ። አሁን ህዝብ አወቀልኝ፣ እናት የሆነ አባት የሆነ እህት ወንድም ያለው ሁሉ ታሪኬ እንሰማልኝ ከዚህ በላይ ምን እፈልጋለሁ? እኔ ሁሌ በቃ ለእና ምስክር ነው። አንተ ጋር ስል አገናኘኝ። ስንት ዓመት ነበር አንቺ? እኔ አስራ አራት ዓመቴ ነበር። አስራ አራት ዓመቴ ነው አረገሹ። ከአስራ አራት ዓመት በኋላ በአስራ አራት ዓመት አረገሹ። የመጀመሪያ ነው እሱና እኔም ማለት ነው የልጅም አባት ፎቶ አለኝ። ሁሉ አለኝ። እንደገና ደግሞ ልጁን ያቺ የሰጧት ሴትዮዋ ጋር ያስገባት አብረው ያስገቡትን ፎቶ አለኝ። እና መረጃ አለኝ። እኔ ምን አልሽኝ? ሙሉ ቆይ፣ አንድ ሰው ላስገባ ነው የሆነ ሰው። እስኪ ፎቶ አለኝ። የልጅም አባት ፎቶ አለ። ኦኬ አሁን እዚህ ጋር በጣም ብዙ ሰዎች ሙቢ አንተ ቪዲዮ ስራና እኛ እንቀባበለው ለኢቢኤስ እንዲደርስ እያላችሁ ነው። አሁን ካስገባሁት ሌላ ሰው ቆይ አንድ ሰው ቆይ ቆይ ቆይ አስገባ፣ እሷን ያወጣብናል። ቅድም ልክ እንደዛ ነው ያደረገው። አንተ ሳስገባ ምን ትላላችሁ ጀማ? እኔ ነገ ቪዲዮ ለስራ እናንተ ተቀባበሉት። እንግዲህ አልሐምዱሊላህ። ይኸውልሽ ሙሉ ከትናንት ወዲያ አንዴት፣ ልጅ ቤተሰቦቿ አንፈልጋለው፣ የዚች ልጅ ቤተሰብ ፈልጉልኝ አልኩ። ከሁለት ከሶስት ቀን በፊት ቪዲዮ ሰራው፣ እዚህ ጋር እህቶችሽ፣ ወንድሞችሽ ተቀባበሉት። ቤተሰቦቿ ደውለው የዚች ልጅ ቤተሰብ እኛንን ብለው ቤተሰቦቿን አገኘች ናት። እና አንድ ቪዲዮ ሰራው፣ አንዲት ልጅ ሳውዲ ላይ ጠፍታለች። ስድስት ወሯ ነው እናቷን ካናገረች። እናቷ በጣም ትልቅ ሰው ናቸው። ስልክ ደውዬ አናገርኳቸው። እባክህ ቡቤ ልጄን ፈልግልኝ አሉ። ዛሬ ልጃቸው ተገኘች። አልሐምዱሊላህ እሺ። እንሻላ ይሄ ሳምንት በጣም ጥሩ ሳምንት ነው። በአላህ ፍቃድ ያንችም ልጅ እንሻላ። እሺ፣ እንዴት ብዬሽ ያንተን የማገኝበት መንገድ ነበር እንጂ እከታተላለሁ ያንተን ሚዲያ። አብሽሪ አብሽሪ፣ አይዞሽ እንሻላ ምንድን ነው የምናደርገው? ያጀማ ነገር በደንብ ቪዲዮ ሰራለታለሁ። እንደም በትልቁ ነው ቪዲዮ የምሰራው ዩቱብ ላይ የምንሰራዋለን፣ ትዊተር ላይ፣ ፌስቡክ ላይ በደንብ በአይንኛው መሰረት አለበት። እነዛ ጋ ተደርሶ እነዛ ጋር ሲዳረስ እና ሲያዩት ይላሉ። ገባችሁ? ልክ ከቀናት በፊት የትዕግስትን ቪዲዮ ተቀባብለ፣ እንዴት ነው ኤምባሲዎች ሁሉ እንግዲህ እነሱ ጋር እስከሚያመጧት ድረስ ነው አሁን ያለችው ትግስት ቆንሰላ ነው። ልክ እንደዛ እንቀባበለዋለን። ነገ እኔ ምርጥ ቪዲዮ ሰራለሁ። ኦኬ እሺ ቤተሰብ፣ ነገ ምርጥ ቪዲዮ ሰራለሁ። አብሽሩ። ሰው እንዳታስገባውን፣ ሙኒር ይዘጋባታል። ቆይ አንዴ፣ ቆይ አንዴ። አቡጃፈር አስወጣት ያልኳቸው ይሄን ነበር የፈራሁት። እንዳያስወጣት፣ ሰው ካስገባ ያስወጣታል። አላስገባሁ፣ ማንንም አላስገባሁ። አታስገቡ፣ ቆይ ጠብቁ፣ አላስገባሁ። ትግባ ራሷ ስለዚህ እኔ ቪዲዮ እንስራላት። ነገ እሑድ ነው እንሻላ። ልጁን አናግረዋለሁ ልጁን አናግረዋለሁ። ኦኬ እሱን አናግረዋለሁ እንዲመጣና እንዲያናግራት እናቱ፣ አንድ ነገር ማለት ነው። አንተ ልጁን እያናገርከው እያለ ምናልባት ፕሮፋይል ላይ እንዳለጠ ስላለ እሺ ብላለች ብላ ፕሮፋይል ላይ ያለውን እስከዛ ድረስ ታውርድለትና አንተ እዛ ያለውን ነገር ተገላርግ። እዛ እንደዚህ ታውርድልኝ ብለዋል ለማለት ነው። እሱን ታውርድለትና አንተ ተገላርግለት ምናልባት እሱን ካልፈለገ እሱን አሳምኖ ማምጫ መንገድ ማድረጉ የተሻለ ነው። አይ ልጁ እኮ ባይፈልጋት ኖሮ ቲቪ ላይ አይቀርብም ነበር። ገባችሁ? ልጁ ባይፈልጋት ቲቪ ላይ ቀርቦ እናቴን ፈላልጉልኝ ብሎ እንደዚህ አይጠይቅም ነበር። እና ገባችሁ? እሱም እኮ እንደነገረች ከሆነ እኮ የሆነ ውስጡ የነገረው ነገር እኮ አለ። ምን እያለ ነው? ጥረት አንዳንድ ነገሮችን ከሱ ጋር እያነሳን ቆይታ እናደርጋለን። አብራችሁን ልትቆዩ በአክብሮት እጋብዛችኋለሁ፣ ትግስታችኋለሁ መልካም ጊዜ ይሆንላችሁ። ጴጥሮስ እንኳን ደህና መጣ። አመሰግናለሁ። አማርኛ ይችላል? አረ ሞክራለሁ። እየሞከርክ ነው። ብዙዎች ይለም ግን በጣም እፈልጋለሁ። ምን አወራ ለማውራት በጣም ትፈልጋለሁ። ግን ቁጥሩ እያወራክ ያለኸው ይህኔ ቋንቋ ሸገር አረዛ ይመስላል። ፕሮፐር አይደለም፣ እያራዳ ቋንቋ ነው። ይችላል ቤድሮስ እንግዳችን ስለሆንክ ስለመጣ ደስ ብሎናል። ጓል ደህና መጣ። አመሰግናለሁ። የዴኔ ፕሮሰስ ሂደቱ እንዴት ነበረ? የነበረው ወደ ዴኔ ላብራቶሪ ሄደን ነበር ከጥቂት ሳምንቶች በፊት ነገር ግን ያገኘሁት ውጤት ግን እነሱ የእኔ ወላጆች እንዳልሆኑ ያረጋግጠልኝ በእርግጥ የሚሰማል። እኔም ተሰምቶኛል። የእናቴ ባለመሆናቸው ይሰማሻል። ውስጥሽን በጣም በጣም ይሰማሻል። ነገር ግን ምንም አድርጋችም፣ ተስፋ አድርጌ ነበር። ከሁለት አንዱ የኔ ወላጅ ይሆናሉ ብዬ አስቤ ነበር፣ ግን አልሆነም። እሺ፣ በውጤቱ ደስተኛ ነበር ረግተዋል አሁን ወቅት ምክንያቱም ከዚህ በኋላ ማድረግ ያለብኝ ዝም ብሎ መቀጠል ነው። አሁንም መፈለጉን እቀጥላለሁ እናቴን አገኛታለሁ ብዬ አሁንም እጠራለሁ እንጂ ከዛ በተረፈ ግድ እነሱ ናቸው ብዬ መደምደም አልነበረብኝም። በእርግጥ አስቤ ነበር ግን ማድረግ አልቻልኩ ብዙ ሰዎች እቴቱ እናት እንደነበች ትሆናለች ብለው ገምተው ነበረ። ብዙ ሰዎች እቴቱ እናት ትሆናለች ብለው ገምተው ነበረ። አንተስ ምን ተሰማ? ምንድን ነበር የተሰማ? ምናልባት አዎ፣ ግን ታሪኩ ግን የተለየ አይነት ታሪክ ነው ያለው። እሷ ልጇን ያመጣችው ወደ ውሃ ወደ እህቷ ነው። እህቷ ደግሞ ወደ ፖሊስ አመጣች። ከዛ ወደ ድርጅት ወደ እርዳታ ድርጅት ወደ ጅማ መጣችሁ። ነገር ግን እናቴ ግን እኔን ይዛ ነው የሄደችው ወደ ጅማ። በነበረው እርዳታ ድርጅት ለሁለት ወሮች እዛ ነበር። ከዛ ወደ መጨረሻው አካባቢ ለአንድ ለማናቃት ሴትዮ ሰጠችኝ። እና እንግዲህ ታሪኩን ተናግረዋለች። እናትየውን ሰምታችኋል። እኔ ነኝ ብላለች። ከዚህ በላይ እኔ ነኝ እኔ ነኝ ይሄ ልጄ ነው። እኔ ልጄን አውቀዋለሁ ራሱ ነው ልጄ ነው ብላለች። እንግዲህ እናትየው ስለዚህ በእርግጠኝነት ነው የምትናገረው። አሁንም እንግዲህ ዲ ኤን ኤ ቴስት እሱ እዛች አስቀምጠዋል። ኢቢኤስ ጋር ተቀምጠዋል። የዚህ ልጅ እቺ ልጅ እናት ሂዳ ዲ ኤን ኤ ማረግ ብቻ ነው የሚጠበቅባት ናት አይደለም የሚለው መጣራት ይችላል ሽ እና አስገባለሽ በቃ ኢዚ እኮ ነው ሌሎቹ አደሉም ተባለ። ይሄ ልጅ እንግዲህ ይጣራል ትሄዳለች። ከዛ በኋላ ነው አይደለም የሚለውን ይጣራል ማለት ነው። ገባችሁ? ግን ነገ ይሄ ነገር እንዲዳረስ እኔ ቪዲዮ ሰራ አለው ሼር ታደርጉታላችሁ። ዋሌኩም ሰላም ለኢቢኤስ ብዬ ነው የማስተላልፈው እናትየውን፣ መልዕክት ቪዲዮ ልትሰርታ ትልክልኛለች አስተላልፋለሁ። እንዲደረስ እናደርጋለን። በትዊትር በፌስቡክ፣ በሁሉ ቦታ በዩቱብ እንሰራለን። ወይ ሰላም አሌኩም ሀቢቢ ዋሌኩም ሰላም። ቆይ ሙቤ አንድ የዛው ጠብቀኝ። ቆይ እሺ፣ ምና እነሱ አደሉም። ሁለት እናቱ የቀርባለእ ሌላ ናትማ። አይተናቸዋል፣ አግኝተናቸዋል። እቺ ሌላ ነች። ትክክለኛ እናትየ ነች። ቆይ ሞቤ ስልኩን ይላኩልኝና፣ በውስጥ ልክልሃለሁ። ኦኬ በቃ አቡ ጃፈርን ፎሎ አርገው። አቡ ጃፈር ለእኔ ስልክ ላክለት ለብራዘር፣ ወይም እኔ ፎሎ አርግ ቻለሁ። አሁን አንተን መንትን ስለማል አቡ ጃፈርን ወይም ታዩዋለሽ፣ ኢንሻላ፣ በአላ ፍቀድ እንደውም አሁን ኢንሻላህ ኢንሻላህ ኢንሻላህ ወላሂ፣ በጣም ነው የምታሳዝነው። እኔ እንጃ። እኔ ግን እስኪ እናንተ እንግዲህ ሰምታችኋታል፣ እዚች ጋ ወላሂ፣ ሁላችሁም ሰምታችኋል። ወላሂ እኔ እንግዲህ ከባድ ነው። ግን እኔ ወላሂ እናቱ ትመስለኛለች። አላቅ አላቅ፣ መቼም ውስጤ እኔ እንጃ፣ ሀምሳ ፐርሰንት እናቱ ልትሆን ትችላለች እላለሁ። ድንገት እንኳን ተሳስታ ነው የሚባል አንዳንድ የእውነተኛ ነገር እኮ ከባድ ነው፣ በነገራችን ላይ ሙሉ የለችም። ኔትወርክ አስወጣት ነው ደውልላት እስኪ አንዴ። ሰው አትመኑ፣ ሰው አትመኑ። ና እስኪ አንዳንድ ቁጥር እየጻፍክ ነው። ሰው ካላ ማንን ነው ምናምነው ሰማቸው። አንዳንድ ደስ ይላል።

እቼ የታችን ነይማ ትናንትና ቪዲዮ ሰርቼ ማነው ናይማን ነይማን የሚያውቃት እባካችሁን ነው ነይማን አፈላልጉልኝ ብዬ ነበረ። እናቷንም ኢትዮጵያ ደውላን አናገረን ነበር። ትልቅ ሰው ናቸው። እንደ ሙቤ ልጄን ስድስት ወር ሆነኛል፣ ድምፃን ከሰማው ትልቅ ሰው ነኝ፣ ድ አረግላቸዋለሁ ልጄን ፈልጉልኝ እባካችሁ ሙቤ ብለው ነበር። ልጃቸው ዛሬ ተገኝታለች። አልሐምዱሊላህ። ጅዳ ሳውዲ አረቢያ ኮንስላ ያለችው እንሻ አላህ ስልክም ደውላ አናገራቸዋለች። እናትየውም ድምጿን ሰምተዋል። አልሐምዱሊላህ ልጃቸው ሰላም ሆናለች አለች። ጀዛኩሙላህ ኸይር አመሰግናለሁ። ቪዲዮን ሼር ላረጋችሁት በጣም አመሰግናለሁ። ከትናንት ወዲያም ሳራን ቤተሰብ እየፈለግን ነው። እችል ስምንት ወርጉ ዝናት ብያችሁ ነበረ ቪዲዮውን ሼር አርግታችሁት ከሁለት መቶ ምናምን ሺህ ሰው በላይ ነው ያየው። የእሷን ቤተሰቦች ደውለው ልጃችን ነው ብለው ከእሷ ጋር ኮንታክት አርግተዋል። እናመሰግናለን። ሰሞኑ ትልቅ ስራ እየሰራችሁ ነው የኔ ፋሚሊዎች፣ በጣም አመሰግናለሁ። እችን እናትም እንሻላህ ልጇን አግኝታ እንድትደሰት እንፈልጋለን። እንሻላ እዚህ ጋ ደግሞ ወንድሞቻችን የሚያግዙናሉ። እንግዲህ እዚህ ጋ ስንቀመጥ ብዙ ሰው ይከታተለናል። ስልኩን እስኪ ልክልኝ፣ እየጠበቅኩ ነው። የማንን ስልክ? የኢቢኤስ ላይ ያለውን ሁለት እናት ተገኝተዋል ብሎኝ፣ አይ እነሱ አይደለም ስትለው፣ መርሃባ በቃ ራሱን አውራው ብሎ ስልኩን ልክላለ ብሎኝ እየጠበቅኩ ነው። በቃሽ መርሃባ። አቡ ጃፈር አንተ ደግሞ ደውላት፣ ለሙሉ ደውላት በቀጥታ ኔትወርክ አላስገባት ለደውላት፣ አሁን ወላ ትንሽ ጠብቄ ደውላት እና እሷ እራሳቸው እንድታናግራቸው። እኔ እናቱ ነኝ ትላለች። ምን ልበላት አሁን? አሁን እነሱ ቁጥር ላኩ ወይ ወይ አንድ ላይ በኋላ ጨምራችኋለዋ ወይ እንደዛ እናረጋለን። መስመር ላይ በኋላ አገናኛቸዋለሁ እነሱን እና እሷን። ወይ በቃ እንደዛ እናረጋለን፣ እንደዛ እናረጋለን። እሺ ቁጥሩ እስከሚላክ እንጠብቃለን። ሀዩ ቁጥሩ ከተላከ ቁጥሩን ጻፊልኝ። ቁጥሩ ግን አልተላከ ናግረውና ሂጄ ትንሽ ከሱ ጋር ዴንን ቴስቱንም ሂዶ የእናቱን ቃል ከተላከ ጻፊ ልኝ አዩ ለኔ ጋር መጣልኝ። እና በጣም ነው የምታሳዝነው። አስገባኝ ሙቤ ኔደርላንድ ነኛል። እሺ አሁን መጣች ሄለን። ሆላንድ ነሽ እንዴ? አህለን አህለን፣ ሄለን ነሽ? አይዋ ቬልኮምን ቬልኮም። ዜጉድ ዜጉድ። ሄለን አያች ሆላንዶችን። ቤተሰቦች አሉኝ እኮ እኔም ሆላንድ ነው ያለው ታለች። ሄለን አይ ሙቤ ደከመኝ እኮ አስገባኝ አስገባኝ። ስለ ከዳሃይም በቃ ረሳሁሽ ወላሂ ረሳሽ አፉ በኝ በአል አንቺ አስሬ ፕሮፋይል እየቀየርሽ። እኔ እኮ በፕሮፋይል አትቀይሩም ነው ለዚህ ነው ፕሮፋይል እየቀየርሽ እንድናምር ነ ሁሌ እንዳማረብሽ ነው። ማሻላ አላ ጨምርልሽ። ስሚ እባክሽ ይሄ ልጅ እኮ እናንተ ጋ ነው ያለው። እኔ ትናንትና ትንሽ በሆላንድሽ ምናምን አናግሬው ነበር። በቃ ደውል ላለው ብሎኝ ልጁ በናትሽ ምን ይሻላል? እኮ ስጠኝና ላናግረው። አየት አካባቢ ነው ያለው? ሆላንድ እኔ ሆላንድ እኮ ነው ያለውት አውቃለሁ፣ አውቃለሁ። ሄጄም ቢሆን ላናግረው ስጠኝና፣ አድራሻውን ብሰጠኝ ላ ደግሞ ስልኩን ሄጄ ላናግረው፣ በሆላንድ ላናገሬው ማለት መፍትሔ ከተገኘላት በቃሽ። አዳፕት አድርገውት ነው ልጁን። ኔዘርላንዶች ናቸው አዳፕት ያደረጉት። ጥሩ ነው፣ ምንም ችግር የለም። ስጠኝ ኒውዘርላንዶች ናቸው። እነሱን ታናግሪያቸውና ገባሽ? እኔ እመጣለሁ። ችግር የለውም። እንደውም በዚያ ግባለናና ናስቲ ነበር ያው አጋጣሚ ተገኘ ረናል ደስ ይለናል። ትንሿ ይዘህልኝና ግን እቺ ቅመሟን እያ ትመጣለሁ። እንሻላ ችግር የለም። እያ ትመጣለ ወላይ እንደውም በዚህ አጋጣሚ ባለፈው ናና ስኝ ነበር። ያው እንግዲህ እንሻላ ልጁ ባልናግ ግን ልጁ ፈራ በጣም ሰዎች ይጽፉለታል በነገራችን ላይ ፎቶን እየለጠፉ እኔ እናትህ ነኝ ምናምን። በአንድ በኩል ልጁን እንረደዋለሁ በነገራችን ላይ በአንድ በኩል ልጁን እረደዋለሁ። ለምን በጣም ብዙ ሰዎች እየጻፉለት እኔ እናትህ ነኝ ምናምን ያው አይታወቅም። እና እሷ ደግሞ እንግዲህ ሰምተሻታል አይደለ? ሄለን አሳዘነች። መጀመሪያ እኮ አላወቅኩም ነበር ጉዳዩን። ሳስበው ሆላንድ ስትለኝ እንዲ በዚህ አጠገቤ ስለሆነ ቅርብ ነው። የትም ቦታም ቢሆን እኛ ጋር ሁለት ሰዓት ነው የሚፈጀው። ምችስ አገራችን ትንሽ ናት። ችግር የለም ሄደን ቢሆን እናነጋግረዋለን። ስጠኝ ቁጥሩን እና ልደውልላቸው ቤተሰቦቹን ቀስ ብለን እናናግራቸው። አናግሪውና እባክህን እባክህን በይው እና ከኔ ጋርም እንዲነጋግርና ወይ አብረን ዋሳብ ላይ እኔን ማስገብተሽ አንቺን በሆነ እንዲኛ እያወረሸው እኔም ያው ትንሽ ዶች የሚችላል ኛ እኔ ሞክር ያሉ ግን ብዙ ዶች አይችልም። እና እስኪ አናግሪውና ቀስ ብለሽ እናትህ ናት ምናም ብለሽ ከእናንተ ጋር ብዙ አይመሳሰልም፣ መሳይን ቋንቋችን አረ፣ ይመሳሰላል ትናንትና ግን አወራኝ በደንብ በደንብ አወራ በደች አወራኝ። እና በኋላ እደውልልሃለሁ። አሁን ትንሽ የሆነ እንትን ቦታ ላይ ምናምን አለ። ስንት ዓመቱ ነው ግን? ሀያ አራት ትንሽ ነው ልጁ እኮ ትንሽ ነው። አካባቢውን አታቆሜት፣ አካባቢ እንደሆነ አላውቅም። ይሄ ነው ልጁ። እሷ ደግሞ ይሄ ነው እሱ ነው። በይሄ የልጅነቱ ፎቶ ነው እሱ ነው ነው? የምትለው አዎ ወንጀል ለዋለ እኔ አላውቅም። እሱ ደግሞ ለምንድን ነው እኔ ያለ እንትን የምትለው ምናምን እያለ ነው ልታናግረው አይደለም። እሷ እርግጠኛ አይደለም፣ ልጇ ነው እንዳይጎዳ በኋላ እናቴን አገኘሁ ብሎ እነሱ እኮ ለዚህ ነው በጣም የሚፈሩት ማገናኘት። በላስገባት ያው መታለች፣ መታለች። እርግጠኛ ከሆነች ምንም ችግር የለም፣ አናግራቸዋለሁ። ቤተሰቦቹ እና ስልኩን ታያት። በምን ትሰጠኛለህ? እኔ እሰጥሻለሁ ይ ፎሌማ አላረከኝም። ስለዚህ እንዴት አድርገህ እንደምንገናኝ እኔ እንጃ። ቆይ ይሄው እልክልሻለሁ። አዩ አዩ አዩ። አሁን አንቺ በሌላ ስልክ ልጽፍልኝ ትችያለሽ? ቁጥሩ እንድልክልሽ? አዎ፣ ቆይ፣ እችላለሁ። አዎ፣ አለሽ ሌላ ስልክ? ወይ ኔ እኔ ይሄው። አዩ እየጻፈችልሽ ነው። አዩ ኦኬ። እሷ እንትን ልበላት? አዎ፣ በያት